ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ በጽት ተረፍ ይበልልኝ። ዛሬ እስካሁን ድረስ የነማርኬን ማርኬን ቪዲዮ እያየሁ ነበር። ግን ቪዲዮ ለመስራት ብታዩ በጣም ከስራ ጋር እየተመቸኝ አይደለም። በዛ ላይ ደግሞ ኔትወርክ አዝግ ነው። የኢትዮጵያ ኔትወርክ በጣም በጣም በጣም አዝግ ነው እና አንድ ቪዲዮ ዳውንሎድ ለማድረግ አንድ ሰዓት ሁለት ሰዓት ይፈጃል እና በጣም በጣም ነው የሚያስቸግረው ብታዩና ሰሞኑን ማርኬና ቤዛ ያሉበት ሁኔታ እጅግ በጣም እያሳሰበኝ ነው። እውነት ለመናገር ዘንድሮ መቼም አትሳቁ ብሎናል። ይሄ ግንቦት ወር በጣም የሚያስጠላ ወር ነው። እውነት ለመናገር በቃ እስካሁን ድረስ ምንም በቃ ደስ የሚል ጊዜ ያላየሁም ዩትዩ ላይ ይሄን ግንቦት ወርን እና በማርኬና እንግዲህ ማርኬና ቤዛ በጣም በአጭር ጊዜ ውስጥ ደስ የሚል ግብብነት የነበራቸው ደስ የሚል ፍቅር የነበራቸው ማርኬም ከነበረበት እንግዲህ ስለ ማርኬ ማያቅ የለም በፊት የተጎዳ ሰው ነው፣ ልቦ የተሰበረ ሰው ነው፣ እጅግ የተጎዳ ልጅ ነው። እና ቤዝዬ መታ በጣም ፈገግተኛ አድርገዋለች፣ ሳቁ እንዲመለስ፣ ደስታው እንዲመለስ አድርገዋለች። እና እኛም በጣም በአጭር ጊዜ ውስጥ ነው የወድርናት ቤዛን። እውነት ለመናገር ተመልካች አይን ውስጥ የገባችሁ በጣም አጭር ጊዜ ውስጥ ነው እና ም ደስ የምትል ከሰው የምትግባባ ልጅ ናት እና እንግዲህ እዚህ ደርሰዋል። ኦልሞስት ወደ ስምንት ወር አሉ ናቸው ይሆናቸዋል ብዬ አስባለሁ። እና ስምንት ወር ሰባት ወር ሆኗቸዋል ነው እስካሁን ድረስ ደስ የሚል ጊዜ ነበረ። ፕራንክም እየተደራረጉ እየተጣሉም እየታረቁም ያው ጸብ ሳይሆን ፕራንክ፣ በቃ ፕራንክ እንዲሁም ደግሞ መቀኛም ገብቶ ነበር በመካከላቸው ምናምን ነገር እና ሁላይ ደርሰው እንግዲህ ቤዛም በጣም በሚያስታውቅባት ሁኔታ ወደ ፍቅር እንደገባሽ ነው የተረዳሁት። የነበረው የእውነተኛ ፍቅር ሁለቱም ጋር እንዳለ ተረድሽ የነበረ በቃ እች ልጅ ማርኬን እየወደደችው ነው በቃ የእውነተኛ ፍቅር እየሸተተኝ ነው እዚህ ሰፈር ምናምን ሁሉ እያልኩ ነበር አንድ ሰሞን ና። ምክንያቱም በቃ የሆነ ከአስተያየቷ ዝም ብላችሁ የምትረዱት ነገር የለም በቃ አስተያየቷ፣ ምናምን ነገር የሚያሳዩን ሪአክሽን በቃ ብቻ ግን ከብዙ ነገሯ ማርኬን እንደወደደችው ማርኬን ቤዛን እንደወደዳት ነበረ የተረዳሁት። እንግዲህ ማርኬ በቀደም የፍቅር ጥያቄ አቅርቦላታል። እንግዲህ ራት ግብዣ ላይ ነው። በጣም በሚገርም ሁኔታ የሆነ የሚያወራቸው ወሬው ሲቀየሩ ምናምን ነገር በጣም እየደነገጠች እየፈራች ነበር እና። ይሆናል አደለ ደፍሮ እሱም በቃ ከብዙ መፍራትና መንቀጥቀጥ በኋላ ነው ደፍሮ የፍቅር ጥያቄ ያቀረበላትና እሷም ደግሞ እየተንቀጠቀጠች ነበር ደንግጣ ነበር ምናምን ነገርና አልሆንም አልችልም ብላለች እሺ ሴት ልጅ መግደርደር ያለ ነው በሴት ልጅ መግደርደር ያምርባታልም ብለን ያን ቀን ዝም ብለናል። ማለት ያው በቃ ያምርባታ ሴት ልጅ ትደረደርም ብለናል ግን እስካሁን ባለው ጊዜ ውስጥ አንተን ማጣት አልፈልግም፣ ነገር ግን ደግሞ በጓደኝነት በፍቅር መቀጠል አንችልም። እዚህ ጋ እኔ የተረዳዋት ነገር ቢኖር አሁን ቤዛ ፍቅረኛ እንዳላት ነው። ፍቅረኛ ከሌላት ደግሞ ትክክለኛ ምክንያቷን መናገር አለባት። እኔ አንድ ነገር እዚህ ጋር ለቤዚ ልናገር፣ ቤዚዬ ማርኬ በጣም የተሰበረ ልጅ ነው፣ በጣም የተጎዳ ልጅ ነው። እማትፈልጊው ከሆነ እማትወጆ ከሆነ ከእሱ ጋር በፍቅር መቀጠል የማትች ከሆነ ለምን እስካሁን አብረሽው ቆየሽ? ማሬ እስካሁን ድረስ ለምን ተስፋ ሰጠሽው? ለምን አይሆን ተስፋ ሰጠሹ? አንቺ ከሱ ጋር መቀጠል ማትፈልጊ ከሆነ ምንድን ነው? ወይም ደግሞ ትክክለኛ ምክንያትሽን ተናገሪ፣ ወይም ደግሞ ፍቅረኛ ካለሽ ደግሞ ተናገሪ። ምክንያቱም እሱ ወንድ ልጅ ነው። ምንም ቢሆን አጎት ወይም ደግሞ አባት ወይም ወንድም ሆኖ አይደለም ከአንቺ ጋር መቀጠል ያለበት ፍቅረኛ ነው። ስለዚህ እማትፈልጊው ከሆነ ሌላ ኬስ ካለ እስካሁን ድረስ መናገር ነበረብሽ። ስቲል ካሁን በኋላ ራሱ አንተን ማጣት አልፈልግም እያልሽ እያለቀሽ ነው። ግን ደግሞ አሁንም ቢሆን አልቅሰሽ ተመልሰሽ ወደ ማርኬ ከዛ በኋላ ደግሞ ድጋሜ የፍቅር ጥያቄ ሲያቀርብልሽ እማትመለሽው ማትቶኙ ጊዜ ሰቶሽ ራሱ ተነጋግራችሁ ጊዜ ሰቶሽ ዘላቂ ምክንያት ካልሆነ ያለብሽ ጊዜ ሰጥቶሽ ራሱ የምትስተካከይ ከሆነ ከእሱ ጋር መቀጠል የምትችይ ከሆነ ነው እንጂ ድጋሚ ወደ ሕይወቱ አትምጪ። ለእሱ ፍቅረኛ ማቶኝ ከሆነ ስለዚህ እባክሽ ልቡን እንዳሰብ፣ የእውነት የምትወጁ ከሆነ እኔ አይኗ ላይ የማየው ነገር እሱን እንደምትወደው ነው ግን ለምን ለፍቅረኝነት እምቢ ያለችው የሚለው በቃ ምንድን ነው? ለምን? ትልቅ ጥያቄ ነው። ስለዚህ መልስ የለሽም። ለምን ሶ ማርኬ ደግሞ ጓደኛሽ ወይም ወንድምሽ ወይም አጎትሽ ሊሆን አይችልም። ፍቅረኛሽ ነው ሊሆን የሚችለው። ስለዚህ እባክሽ ልቡን እንዳሰብር ማቶኝ ከሆነ ኦኬ፣ አልሆነህም በቃ ብለሽ ተይው። ማቶኞ አይነት ከሆነ ለምን ጊዜ ማቃጠል ምን አስፈለገ? ምንም አያስፈልግም። እና በጣም ነው ያዘንኩት። ማርኬ በጣም የዋህ ልጅ ነው በጣም። እና ቤዚ እስካሁን ድረስ ትልቅ ስህተት ነው የሰራሽው። ማለት ለሱ ፍቅረኛ ማቶኞው ከሆነ በዚህ ልክ መላመድ እና በዚህ ልክ መቅረብ አልነበረብሽም። ማርኬ የዋህ ሰው ነው፣ ማንም ሰው ገብቶ በደካማ ጎኑ የሚጠቀምበት። በጣም ነው የሚያሳዝነኝ የእውነት።